ቀስ ብላ እኮ ነው የምታወራው እኮ ቀስ ብላ የሆኑ ሁሉ ነገር ቀስ ብላ ቀስ ብላ ነው። እኔ አሁን ድምፅዋን ላይ አቃጭልብኛል አንዳንዴ። አወራሯ ቀስ ብላ ችግር ስላለባት ነው ብዬ ማሰብ አእምሮዬን እኮ ደፍነዋለች። በቃ እኮ ሀብታም ነኝ የኢትዮጵያ ጥሬ ስጋ ወደ ውጭ አመላልሳለሁ። እንደዚህ ጥሬ ስጋ የኢትዮጵያ ከብት ወደ ውጭ ልካለሁ አላለች? ወደ ጥሬ ስጋ ልካለው ምናምን ብላ ወልደ ጊዮርጊስ ላይ የሆነ ፕላን አድርጋበት ነበር የዛ ጊዜ። አሁን እኮ የሚገለጥልኝ እሱ ደግሞ እግዚአብሔር የገለጠለት ሰው ነው። ሴትዮዋን ገና ሲያያት ሰላም ሰላም ብሎ ቻው አለ። በቃ እግዚአብሔር ይባረከው እንጂ አሁን የዛ ጊዜ ተዋውቋ ትንሽ ቆይቶ ቢሆን እሱም ላይ ሀይለኛ ፕላን አርጋበት ነበር ፎር ሹር። አሁን ነው ሁሉ ነገር ግልጥ ለጥ ለጥ የሚልል እሱማ እኔ ራሱ ከንትናጋ አስታውቂ፣ ባሌን ስራ ይጀምር እዛ አስታውቂ ብላኝ ነበር። ከብሩክ ጋር እግዚአብሔር አተረፈው እንጂ እሱን ብሩክ ብሩክ ይህንን የምጽፈው በእርግጠኝነት ባሏ ነው። ገባሽ በእኛ ተንተረሰው ሲምፕሊ ማግኘት ያገኛል። ገባሽ እኔ እኮ ለረዳው ነው አለች። የቴች ዴሊቨሪ ስንት ሰው የሚረዳ ሰውዬ እኔ ለረዳው ነው እን ምን እንደዚህ ያንቀባሯል ማለት። እሱ ደግሞ እግዚአብሔር አይኑን ገልጦለታል። የዛ ጊዜ ምናል የእሱ አይ እንደተገለጠ እኛ አይን ተገልጦ ቢሆን ዛሬ እንዲህ አንሆንም ነበር። እኔ እኮ እኔ እኮ ታውቃለህ፣ መጀመሪያም ስንተዋወቅ በፕሮሞሽኑ በፀጉር ቤቱ ስንተዋወቅም በአካል ተያይተን እኔ ከዛ በኋላ ካወቅኳ ጊዜ ጀምሮ የሆነ ጥሩ ሰው ነው የምትመስለኝ። ታውቃለህ እና ቲክታከሮች እንዳለ ትግባባለች፣ የሆነ ባህሪዋ ደስ ይላል። ታውቃለህ እኔ እና አንተ ጌም እየተጫወትን ከሆነ ለእኔ ሰታ ለአንተ ዝም አትልም። የሆነ ደስ የሚል ባህሪ የለው ያለው ሰው የለም። እንደዛ ነች እና እኔ በህይወቴ ዘመን እኔ በህይወቴ ዘመን እንደሷ አይነት ጥሩ ሰው አይቼ አላቅም ነበር ያልኩት። በህይወት በዘመኔ ቤት ስትመጣ ማለት ነው። እኔ እና ጓደኛ እቺ ሴትዮ ምን አይነት መላእክ ናት እንላለን። ክርስቶስን እንምልክ። በተለይ የሆነ ሰዓት ላይ ነገሮች ተደራርበው ከዛም ከጎኔ ነበረች፣ ስታወራልኝ ምን ስትል መልአክ፣ እውነት መልአክ የሆነ አንዳንድ ሀብታም እኮ የአንተ ቤት መጥቶ ምግብ አይበላም። እንደውም ለመምጣት የሚደብራቸው አሉ አይደል? ውጭ ነው የምትገናኙ። እሷ ግን ቤት ትመጣለች ምግብ ይሄን ያሉ ትበያለች። ግን ወደ ሰው እሺ አብረን እንበላለን። ቡና ትጠጣለች። ቤታቸው ይሄዳለው። እኔ በጭራሽ ገምቼ ገምቼ አላውቅም እኔ ይሄንን ሁሉ ላይ ላይ ታደርጋለች ብዬ አስቤም አላውቅም። ግን አሁን ደግሞ ሳየው እኔ እንደው ምንም አላደረገችኝም። እግዚአብሔርን እኔ መበቀል ብፈልግ ልጅሽን እኔ ላዝና ነው አንጩ ብትለኝ እሷ ለእኔ መላእክን ይሰጣታሉ። ልጄን ይዛብኝ ብትሄድ ኖሩ ልታሳብደኝ ከዘን ይህን ያህል ብር አንጪ ብትለኝስ ኖሩ ትችል ነበረ። ስለዛ እኔ በልጄ ካልመጣ በእኔ ካልመጣ ሌላውን ሰርቼ እከፍላለሁ። ኖርማል ነው፣ በጣም ኖርማል ነው። ግን እግዚአብሔር ስራዋን ይስጣት፣ እውነትም እግዚአብሔር ይፈርዳል። ለምን እኔ ቀን ከለሊት ነው ማረቅስብ? ለምን እኔ ማረቅስባት? ገንዘቡን ወሰደች ብቻ ሳይሆን እንዴት ያንን ሁሉ ክህደት እኔ ላይ ትፈጽማለች? እንዴት እንደዛ ቻለችበት? ምን በድያት ነው ብዬ ነው ማረቅስባት። ክርስቶስን ምን አረኳት? እንደዛ አምኛት እምነት ስለበላች ነው። ከምንም በላይ እኔ ግብግብ ያደረገኝ ያንን ሁሉም አንድ ገበታ ላይ መብላት እኮ ማለት ሚኪ፣ በጣም ከባድ ነገር ነው። አንተ እቺን ነገር ሰጠኸኝ ነገ የሆነ ነገር እንትን ቢፈጠር እንኳን እጄ ይብላክ ብልክ እኮ እጄ ይበላካል። ግፍ ነው አይደል? እና እኔ አብረን በልተን ጠጥተን እንዴት ያንን ነገር ልታረግብኝ ቻለች? እውነት እንዴት አስቻላት የምለው ሳስበው፣ ሁላ ቅዠት ትሆንብኛለች። አንዳንዴ ግን ሊያስተምረኝ ነው ፈጣሪ ማባረፍ እኔ አላቅም። ለምን ህይወት ውስጥ ምንደገባች አላቅም። እኔ አጀዝባኛለች ኦሬዲ እኔ ጀዝብ ያለው ጅዝብ ብያለሁ። ቀን እተኛለሁ፣ ማታ እተኛለሁ፣ በቁሜ እተኛለሁ፣ ባሱ ሲሄድ ተኛለሁ። ጅዝብ ጅዝብ እኔ ድሮ ድሮ ድሮ ራሱ እንደዚህ አልጀዘብኩም። ጉዳና ኔ ባለው ስቅም ምንስል እንዲህ አላጀዘበኝም። ሱስ ነው የሆነችብኝ የሆነ የሚያጀዝብ ሱስ። ክርስቶስን ጅዝብ ብያለሁ። ሰው ሲያወራኝ አንተን ሳይሆን እንትን ምለው በቃ ትንሽ አውርቼ ሄዳለው። ኧረ በስመ አብ ቀስ ብላ እኮ ነው የምታወራው። ቀስ ብላ የእግዚአብሔር የሆኑ ሁሉ ነገር ቀስ ብላ። እኔ አሁን ድምፃውን ላይ ያቃጭልብኛል አንዳንዴ። አወራሯ ቀስ ብላ። ከዚህ በኋላ እንደውም ቀስ ብሎ የሚያወራ ሰው በእውነት እኔ በድንጋይ ነው የምፈነክተው ብሎ አንድ ሰው እንዲያወራኝ አልፈልግም። ዘመን አይቻለሁ። ብዙ ሰዎች በዙሪያ ይመጣሉ። በቃ በቃ እኔ እኮ

የማነካካት ፍቃቱ አሁን አቢ ፕሮሞሽን ስሪልኝ ጊፍት ሰታ ፕሮሞሽን ስሪሊ ማለት ትችል ነበር። በእኔ መታ ጊፍት ራሱ እኮ ቀላል ትሰጣለች። በጣም ብዙ ነው የምትሰጠው ጊፍት፣ ብዙ ነው የምትሰጠው ጊፍት። እንዲህ አድርጋ አንቺን የአንቺን ገንዘብ አሁን የናቲን ገንዘብ ወደ አንቺ እንዲገባ አሁን የማነካካት እንደዚህ አነካክታ አነካክታ ይሄ ፕላኗ ነው። በቃ መጨረሻ ላይ እኛ እዚህ እናብኳከዋለን። ጉዳዩ ወደኛ ይመጣል፣ እሷ ትረሳለች። አሰቡ። ከዛ በኋላ ከላይ አንዳንድ ሰዎችን በገንዘብ እነዚህ ማውራት የሚችሉትን ትገዛለን። ኢትዮጵያ ላይ ያን ሁሉ ብር ስትበላቸው ፎቶዋን እኮ ተቀባብለው ፖስተው ቢሆን እኮ እና ነበር እኔ እውነት፣ አንድ እንኳን ፎቶን ባይኮ ኖሮ ተርፍ ነበር እኮ እውነት ያን ያ ነገር እኮ ነው በቃ። ተርፍ ነበረ። በጣም የመትረፍ ቻንስ ነበረኝ፣ ግን ጋረደብኝ በቃ ግርድ ዝግጥ። መንገዱን እንዳለው እኔ የሆነ ሳላስበው የሆነ እግዚአብሔርን ያስቀየምኩን ነገር አለ። እሷ ቅጣት ነው የሆነች። ይህንን ነው የምለው፣ ቅጣቴ ናት። ለምን እኔ የሆነ ነገር ሳደርግ ራሱ ከሰው ይልቅ ከእግዚአብሔር ጋር ነው የምማከረው። ክሎዝ ጓደኛዬ፣ ሁሉ ነገር እግዚአብሔር ነው። ታውቃለህ የሆነ ስህተት ሰርቻለሁ። በቃ የሆነ ቦታ ላይ የሆነ ያጠፋሁት ነገር አለም፣ በዛ ሊቀጣይ ነው እሷን ያመጣብኝ። ህይወት ባልመጣች በቀረች፣ ያበጎ እግዚአብሔር ሁሉን ያደረገ ሁሉን። ለግን ያልፋል። ይሄ ጊዜ ማልፎ የሆነ ቢያንስ እኔ የሆነ ዘሎ አመት ቢሆን እላለሁ። ታውቃለህ ዘሎ ጊዜው ቢያልፍና ይህን ነገር አልፈ ነው የለም አለፈኩ፣ የዛሬ አመት እኮ እንዲህ ነበረ ብንል እውነት። እኔ አሁን የምፈልገው ያ ነገር ነው፣ የሆነ ወይ ህልም ሆኖ ወይ ወራትን ዘሎ ቶሎ ብሎ አመት ሆኖ ብቻ ከዚህ ውስጥ የሚወጣበት ሲያሳስበኝ የነበረው ነገር እኔ እና አንቺ አሁን እኔ ወፍራም አንቺ ወፍራም፣ እንዴት ነው በአንድ በኩል የምንለጠፈው? ወይኔ እኔ በዛ በርጋ አንቺ በዚህ በርጋ ነው እያልኩ ማስብ ነው። እኔና ባዚ ወፍራም የቱ ፎቶ ል ይችላለ ትልቁ ፎቶ ወይ እሷ በዚህ ትለጠፋለች ወይ እኔ በዛ ለጠፋለሁ እያልኩ ነው ማስብ የነበረው ሀሳቤ። በኢትዮጵያዊነት በኢትዮጵያ ሹፌሮች የሚነዳ ምን የሚባል በቃ ኢትዮጵያኖች ብቻ የሚያሽከረክሩት ኖ የሆነ ልጅ አለ እንጂ፣ አፍሪካዊ ነው፣ ናይጄሪያዊ ነው። እና ቤስት ጓደኛዬ ነው። የትም ነው የሚያደርሰኝ። ምን እንዳልኩት ታውቃለህ? እሱም እንትን ነው የሚሰራው፣ ሊሞዚን ነው የሚሰራው። ቆይ የሆነች ጓደኛ ያለች ታክሲ የኢትዮጵያ ነች፣ ልከፍት አልኩት። ይሄ ካምፓኒ እና የእኛ ካምፓኒ እንዲህ እንዲህ ነው ብሎ ሲነግረኝ እኛ ጋር ትገባለህ ካልኩት፣ ክርስቶስ አሁን በባለፈው እስካመርና ስለ ከእሱም ላይ የተቀበልኩት ብራለ ማለት ነው ደግሞ ብሎኝ ነበር ደጋግሞ እኔ ከስልክ ላይ ብር ትራንስፈር ማድረግ አልችልም፣ እና አድርግልኝ ስለው ተይ ብሎ ደጋግሞ ይነግረኝ ነበር፣ ደጋግሞ። እኔ አልሰማልኩ እንጂ አረ እለዋለሁ። ኢትዮጵያ ፒፕል ኖ ላይክ ዚስ ስለዋለው ማለት ነው ምን አለኝ? ብዬሽ አልነበር አለ። ብሰሚኝ ኖሮ እኔ ልሰማው ነው አልሰማውማ። ከዛስ በኋላ አሁን ስነግረው እኔንም ስራ አስትተሽኝ ነበር አለ። አስብ እስቲ እዛ ትገባለክ ብዬው ነበር። ፊልም ነው የተሰራብን፣ ፊልም፣ የሚያስጠላ ፊልም። ጆሮ ጌጥሽን ግን እንዴት ነው የወሰደችብሽ? ፋፋኝ፣ ምን አልከኝ? ጆሮ ጌጥሽን እንዴት ነው የወሰደችብሽ? እሱ አይደለች የሚወሰደችው፣ ራሴን የሰጠዋት እራሴ አንቺ ጋር ይቀመጥ ብለሽ። አንተ ቤቷ ሊሄድ ብዬ ፈራሁኝ። ቤቷ ሊሄድ ሁለት ቀን ተነሳሁኝ፣ እና ፈራው ድንገት እዛ ውስጥ የሆነ ሰው ኖሮ ቢያገቱኝስ ስ ብዬ ና እስኪ እንሂድ ቤቷ መኖሪያ ቤቷ ምናልባት ምናልባት ከናቲ ጋር ሄድን በእግራችንም በእጃችንም ብናንኳኳ ብናንኳኳ የለም የሚከፍት። መድኃኒዓለም ለምንድን ነው የሚደውልብኝ? በቁሉብኝ ምን በጣም መስማ እኔ እና ፋሲካ መኪናው ላይ ልንለጠፍ ፖስተራችን ዱባይ ላይ በቃ ከዛ፣ ኢንፍሉዌንሰር የታክሲ ፕሮሞተር ልንሆን ሰላቢ ሴትዩ አሊያችን ወንድሜ፣ አሊያችን ወንድሜ፣ በጣም ነው የማመሰግነው ጋሻ ስልክ ደውዬ ላስ ቤቱ በፖሊስ ይከፈል። ፖሊስ ፖሊስ ፋፋዬ ኢትዮጵያ ሀገር ቢሆን ፖሊስ ይዞ መሄድ ይቻላል። የሰው ቤት ፖሊስ ይዘን እንሂድ እንደ እንችላለን፣ ፖሊስ ይዞ መሄድ ቤቷ። እኔ ምን አውቃለሁ? እኖ ከፍርድ ቤት ትዕዛዝ ውጭ አይሆንም። አይሆንማ። አዎ ስንደውልልሽ ትመጫለሽ አሉኝ እኮ እኮ ይጃለ ከሰሽ ግን የለችም። ስንደውልሽ እንመጣለን ትመጫለሽ ብለው እኛም፣ ኦልሬዲ ከናቲ ጋራ ከሆነ ጠበቃ ጋራ ሂደት ጀምረናል። ቢያንስ ቢያንስ እሷ ትራቭል ባኒንግ ባን ነው የሚያስደርጋት። እዚህ ሀገር ስትመጣ፣ ቢያንስ በመጣችበት ጊዜ ትራቭል ባን ትደረጋለች። አትወጣም፣ አትመጣም። እሷ ይህን የተዘጋጅታበት ከሆነ ለምን? በእርግጠኝነት እኔ ልቤ የሚነግረኝ ከዚህ ሀገር አልወጣችም፣ ከዱባይ አልወጣችም፣ በእርግጠኝነት አልወጣችም። እኛ እንደዛ እንድናስብ አርጋ ነው እንጂ እዚሁ ነው ቁጭ ብላ ምታይ። በእርግጠኝነት ክርስቶስ፣ በእርግጠኝነት እንደ ሴትዮ እኮ እያንዳንዷን ነገር ከሰው ጋር አነካክታ ምንም አይነት መረጃ ሳትተው የሚያስጠይቃት ሰነድ ምንም አይነት ነገር እኮ ሳታደርግ ነው እኮ ይንትን ያለችው፣ እና እዚሁ ሀገር ላይ ነው የምትሆኑ ብዬ ነው የማስበው አለው ትላለች። አንዷ ኮነች በኮመንት አለው ትላለች ስራሽ የእውነት እዚህ ነው ልትኖር የምትችለው ልትሆን የምትችለው ሌላ የትም ሀገራት ምክንያቱም ይህን ያህል በጣም የወጣ ወንጀል እንትን አድርጋ ንትናት አሁን የበላችሁ ገንዘብ ይሄ ሁሉ ገንዘብ ስንት ዓመት ዘዘ እዚህ ብትሆንማ እመነኝ ሀንድረድ ፐርሰንት እኔ ክስ አቀርብባል ለምን እነሱ አይጠሯትም በስልክ ቁጥ ስልክ ቁጥሩ አለ። ስሟ ከእናባቱ ትክክለኛ ስሟ ነው ያለኝ። እንግዲህ የፓስፖርቱ የተለየ ሊሆን አይችልም። የአይዲዋ ነው የሚሆነው ለአካውንቱ አይደል? ግን ይጠሯት። አዎ አይዲዋም አለ ፓስፖርቷም አለ እኮ። ይጠሯት ነበረ። ኔቨር እዚህማ አይደለችም። ወጥታለች 100% እዚህ አይደለችም። ብትሆን ገና ድሮ እሺ ደግሞ ነገ ተመልሽ እሄዳለሁ። ፀጉር ቤትስ ያጥበረበረቻችሁ ሰዎች እነሱ አይከሱ፣ እኔ ፀጉር ቤት ልጆች፣ ፀጉር ቤቱን ሽጣው ቼክ ሰታት ሄዳለች ተብሏል። ሴትዮዋ ዋትሳፕ ላይ ጻፋል። እኔ አእምሮዬ ስላልተረጋጋ አላዋራኋትም እንጂ ፀጉር ቤት ስንት ሺህ ብር ነው? እዚህ ጋር አለ እኮ መረጃው። ፀጉር ቤቱ ተሸጧል እንዴ? አዎ ፀጉር ቤቱን ሽጣ ቼክ ፈርማላት፣ ወታ ልጅቷ ቆዚ ጀርመናው ዩሮፕ ነው የምትሄደው። ይኸውልህ እርግጠኛ ነኝ ዩሮፕ ነው የምትሄደው፣ አሜሪካ ማትገባ። እኔ ዝም ብዬ ሳስበው ለምን መሰለክ? ምን ብላኛለች? ልጆች፣ ለልጆች ትምህርት ቤት ዩሮፕ በጣም ምርጥ ነው ብላለች። እና ዩሮፕ ናት። በእኛ ህይወት ላይ ነው ልጆቿን የምታስተምረው። እኔ ግን ልጆቻላይ ድረስ ብቻ ግን ልጆቹ አሁንታት ማየታቸው አይቀርም። በሆነ መንገድ እኮ ጀርመን ትላለች ሃናና ይታት አለች መሰል ይሄው ልሽ ይሄው ቼኮ ይሄው ቼኳን ውላ ልካልኛለች። ይሄው ልሽ ሳምራዊት በሃዩ በሃይሉ ካሳ 51000 ድርሃም ምናምን ብሎ እዚህ ጋ ተጽፏል ቼኩ ላይ። ይሄ የፀጉር ቤቷ ልጅ ናት። አሁን ቺም ልጅ መክሰስ አለባት። ሁሉም ሰው በየፊናው ይክሰስና፣ አዎ ቤቷማ ብቻዬን አልሄድም ወይ እኔ ብቻዬን አልሄድም። ሲጀመር ሳስበው እራሱ እፈራለሁ። ቤቷማ ብቻዬን አልሄድም ግን ቢልዲንጓ ላይ ብሄድ እኔ ሴኩሪቲውን ባውራ የሆነ የምናገኘው ነገር ይኖራል ብዬ አስባለሁ። ዝግ ነው። እኔና ናቲ እኮ ሶስት ሰዓት ያክል ሁለት ሰዓት ነው ምናምን ያንኳኳ ነው። ሄደን እኮ ፋፋዬ እኔና ናቲ ሄደን ሴኩሪቲውን ምንም አልነገረችም። ሲጀመር ይሄ እንትኑ ይሄ ኮሪደሩ ኤሲ የለውም መሰል አንቺ፣ ሙቀቱ ላበላብ እስክንሆን ድረስ በቃ፣ ስንት ሰዓት ላበላብ እስክንሆን ድረስ ይሄ እንደዚህ መታንኳኪበት አላት። በር ላይ ሆነሽ የለውም ኤሲ አፓርትመንቱ ሙ በቃ ላብ በላብ ሆነን የሚወጣ ነው በማንኳኳት ከዛ በኋላ ቢያንስ ምንም እዛ ሪሴፕሽኑንም ሳንጠይቀው በቃ እንትን ሆነ እንወጣል። ሴኩሪቲውን ምንም አላናገርኩም ወጣ ሻርጃ ድልድይ ስር ታዲያስ ቦታው ሁሉን ነገር እያጋጋልኩት በቃ አይሆንም ምናምን ምስል ቤት ለዓመት በዓል ጠራች። ናቲ የፀጉር ቤቱ ሰራተኞች ምናምን ሆነው በጠቅላላ ቤቷ ተጠራው ከዛ ቤቷ ልጆቿ ምናምን ሁሉ ነገር አየው ቤተሰቡ ፎቶ በቃ ከዛ ደግሞ እምነት ጣልኩኝ ከዛ ይሆንም ይሄ ጉዳይ ሲባል ጎሮሯ ላይ ስንቆም እኮ ነው በዚህ ሲባል ጥላ የፈረጠጠችው እንጂ እየተጃጃልን ብንቆይ ፕላኑ ብዙ ነበር ብዬ ነው የማስበው። አይለኛ ፕላን አድርጋ ነበር። በጣም የተሻለ ፕላን ነበረው ከዚህም የተሻለ አይ ቲንክ ከዚህም በላይ ሽወዳ፣ ከዚህም በላይ ሌላ ለሌላ ጨዋታ አይ ቲንክ አዘጋጅታን ይሆናል ብዬ ነው የማስበው። እግዚአብሔር ሁሉን ነገር ሳያልቅ፣ የእሷ ፕላን ሳያልቅ፣ ፕላኗ ሳይሳካ ነው በድንጋጤ እኔንማ እኮ መስከረም አስራ ሰባት ኢምባሲ እንገባለን ብላኛለች። ሚኪ ካናዳ ሊሄድ ነበር ብሏል። እኔ ሲጀመር ጣሊያን ኤምባሲ ሊሄድ አልነበር። ጣሊያን ኤምባሲ ኦልሬዲ ፕሮሰስ ነበረኝ። ጣሊያን ኤምባሲ ብዙ ሰው ያውቃል። ጣሊያን ኤምባሲ ይሄንን ካናዳ ነው የምታወሩት? እኔማ እዚህ ፕሮሞተር ልሆን ታክሲ ላይ ልለጠፍ ነው። የኔ ፕላን ሌላ፣ የእነሱ ፕላን ሌላ። የምን ካናዳ ነው እናንተ? የተሰጣችሁ በዚህ ሰዓት የተሰጣችሁ እየተቀበላችሁ መጓዝ ነው እንጂ ሌላ ምን ትላላችሁ ታዲያ? ከዚህ ምን የለ ከዚህ ምን የለ። የተሰጣችሁ መቀበል ነው ወይ ካናዳ። እኔ ደግሞ እኮ ካናዳ ሀገርን አልወዳትም አልኩ ከሄድኩኝ እኔ አሜሪካ አልኳት፣ አለበለዚያ ይቅር እንጂ ከሄድኩ አሜሪካ ነው የምኞቴ ህልሜ አልኳት። ከዛስ እንሄዳለን አለምን ነው የምንዞር አለችኝ። አለም ይዙርባት። አለም አለም ይዙርባት። አለም እዚህ ሆነን አለምን አዞረችብን እኮ ምን ትፈልጋለች? ከመድረሱ በፊት ሆዴን ያመኛል እኮ ጋይስ ሆዴን ያመኛል። ስማም፣ ለዛ ነው ጭምቅ ብዬ መቀመጥ አመት በዓል ከመድረሱ በፊት እኮ ባህሬን ሄዳ ነበረ። ምን አለችኝ? ቮይስ እራሱ አለ። ማሬ ባህሬኔ ስመለስ እደውልልሻለሁ አለች። የሆነ ብር አስገብቼላት እኔ፣ ሸከምሶ ደረሰኝን አታየውም ብዬ ዝም ብዬ ስደውልባት፣ ባህሬኔ ስመለስ አለች። ባህሬንስ ብትሆን አሁን እግዚአብሔር ባህር ውስጥ ይክተታት። የምን ባህሬን? ባህሬንም ሄዳ ብል እየኖረች ቢሆና ማን ያውቃል። ለምን ያቺ ድሮ የምታውቃት ልጅ ምናለች፣ ከባህሬን ነበራሉ ድሮ ብዙ ጊዜ የኖረችው እና ድሮ አለች። ድሮ ድሮ ስታቃት ሄለን የተባለችው ሊገስት መታ ስነግረኝ በጣም ጥሩ ሰው ነበረች አለች በጣም ጥሩ ሰው አሉ፣ ሰው ነው አሉ። እንደዚህ የቀየራት አሉ። ይሄን የእሷም ሰው ሰው በድሏት ይሆን? አንድ ሰይጣን የሆነችው አባረፍ። ሰው በድሏት ታዲያ በእናትሽ ሰው በድሏት ይሆናል። ሴጣምን አስመጣት አለች። ልጅቷ ነች ያለች ድሮ ጥሩ ሰው ነበረች ያለች። እኔ አሁን እሷ በደለችኝ ብዬ ሌላ ሰው ላይ መጥፎ መሆን አልችልም፣ በጭራሹ እንዴት አድርጌ እሷ እራሱ ነው ግን እኔ ክርስቶስን ነው የምልህ። መታ ብራችን መልሳ ይቅርታ ብጠይቀኝ ክርስቶስ ምስክሬ ነው፣ እኔ ይቅርታዋን አልቀበልም። እኔ ይቅርታ ማንም ሰው ይቅርታ ያደርጋላ፣ እኔ አልቀበልም። አረ፣ ወደዛ ነው የምላት፣ አላናግራትም። እስክሞት ብሞት ራሱ የምናዘዘው መቃብሬ ላይ እንዳቆም፣ መቃብሯ ላይም አልቆምም። ክርስቶስን አልፈልጋትም።